እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአር ባህሩ የዩቲዩብ ቻነላችን ነው። ስለምትከታተሉን ስለምታደምጡን ከልብ አድርገን እናመሰግናችኋለን። የተለያዩ የዝውውር ጉዳዮችን የምናነሳበት የዩቲዩብ ቻነላችን ላይ ትገኛላችሁ። ሰፋ ያሉ የዝውውር ጉዳዮችን ዛሬም እያነሳሳን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ፏድባር ፕሮግራሙን እየመራው ቆያለው። ከእናንተ ጋር የተለያዩ ርዕሰ ጉዳዮችን እናነሳለን። የአርሰናልን የዝውውር ጉዳዮች፣ የማንቸስተር ዩናይትድን የዝውውር ጉዳዮች፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ፏድባር ፕሮግራሙን እመራለሁ። እናንተም ግን ውድ ቤተሰቦቻችን ሀሳብ አስቴቶቻችሁ ልታጋሩ እንችላላችሁ በቪዲዮአችን ላይ እንዲሁ ደግሞ ከክለቦቻችሁ ጋር የተያዙ የተለያዩ ሀሳቦቻችሁን ኮሜንት ቦክስ ላይ አጋሩኝ። እኛም በፕሮግራማችን መጨረሻ የናንተን የውድ ቤተሰቦቻችንን ሀሳብ አስተያየት መልሰን ወደ እናንተ የምናደርስ ይሆናል። በተለይ ስምና ድራሻችሁን እየጠቀሳችሁ የምታደርሱን ከሆነ ደግሞ ወደ እናንተ ለማድረስ ያመቸናል። ና ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። ቪዲዮአችንን ላይክ እያደረጋችሁ አብራችሁን ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁን ቆዩ። ማንቸስተር ዩናይትድ ከስዊድኑ ክለብ ኤኢኬ አቴንስ ከፍተኛ ግምት የሚሰጠውን ወጣት አጥቂ ኬቨን ፊሊንግን ለማስፈረም ወደ ላቀ ድርድር መግባቱ እየተዘገበ ይገኛል። መዳረሻው የመጣውም ከስካይ ስፖርት እንደሆነ እየተነገረ ይገኛል። በተለይ ፍሎሪያን ፕሌተንበርግ ይህንን መረጃ በስፋት እያጋራው እንደሚገኝ ነው ዘገባዎች የወጡት። የ16 ዓመት አጥቂ እንደሆነ ይነገራል። ይህ ተጫዋች በጣም ተስፋ ካላቸው ተጫዋቾችም አንዱ ሆኖ እየተነሳ ነው የሚገኘው የበርካታ የአውሮፓ ታላላቅ ክለቦችንም ፍላጎት ጭምር እየሳበ የሚገኝ ተጫዋች ነው። እንግዲህ ይህ ተጫዋች ፊሊንግ በዕድሜ ወጣት ቢሆንም በስዊድን ከፍተኛ ሊግ ውስጥም በአካላዊ ብቃትና በግብ አፈጻጸምም ጥራት ያለው አስደናቂ ተጫዋች እንደሆነ ነው የሚነገረው። ዩናይትድ ወጣቱን ተጫዋች ለማስፈረም እንግዲህ መጣሩ የሚያንጸባርቀው በሰር ጂም ራትክሊፍ ባለቤትነት ባለቤትነትና በሩበን አሞሪም የረጅም ጊዜ ፍላጎት ስርም ደግሞ ዘላቂና ወጣት ተኮር የሆነ የቀጠር ሞዴል ለመገንባት ያላቸው እየጨመር የመጣ ቁርጠኝነት በተመለከተ እየተነሳ ይገኛል። የፊሊንግ ስም በአውሮፓ የስካውት ክለቦች በፍጥነት ከፍ እንዳለ ነው መረጃዎች የሚያሳዩት። ረጅም አጥቂም እንደሆነ ይነገራል። ቴክኒካዊ ብቃቱም፣ አስደናቂ የአትሌቲክስ ችሎታውም ጨምሮ በርካቶች ያደንቁታል። በአማካይ በአስሮቹ እድሜ ውስጥም ለሚገኝ ተጫዋች በአስራዎቹ ዕድሜ ውስጥ ለሚገኝ ተጫዋች አስደናቂ በሆነ መልኩ በሰባት ጨዋታዎች ሁለት ጎሎችን ማስቆጠር የቻለ ተጫዋች ነው። የአጮቱ ብስለት ግንዛሜና ልምድ ካላቸው ተከላካዮች ጋር ደግሞ ራሱን የመቻል ችሎታው በእንግዲህ በለጋ እድሜያቸው ታላቅ ስኬትን አስመዝግበው ወደ አውሮፓ ታላላቅ ክለቦች ከተዘዋወሩት ስዊድናዊያን አጥቂዎች ዘላታን ኢብራሂሞቪች እና አሌክዛንደር ኢሳቅ ጋር እንዲነጻጸንም አድርጎታል። ዩናይትድ የዚህን አጥቂ እንግዲህ ፊርማ በ3 ሚሊዮን ዩሮ አካባቢ ማስጠበቅ ይችላል። ይህም ደግሞ በረጅም ጊዜ ውስጥ እጅግ በጣም ጥሩ ኢንቨስትመንት ሊሆን ይችላል ተብሎ ነው የሚታሰበው። ሆኖም ግን በርካታ የቡንደስሊጋ ክለቦችም የተጫዋቹን ሁኔታ በቅርበት እየተከታተሉት እንደሚገኙ መረጃዎች እየወጡም ይገኛሉ ነው የሚለው ዘገባው። ስለዚህም ደግሞ ማንቸስተር ዩናይትድ በብቸኝነት በውድድሩ ላይ የሚሳተፍ ቡድን አይደለም። የሆነም ግን የማንቸስተር ዩናይትድ ጠንካራ የወጣት ማሳደጊያ ወይም ደግሞ አካዳሚ ታሪክም እና ደግሞ በፕሪሚየር ሊጉ የመጫወት ፈተናም በድርድሩ ላይ ብልጫ ሊሰጣቸው ይችላል ተብሏል። ክለቡ ቀደም ሲል በክረምቱ የዝውውር መስኮትም ብሪያን ኤምቤሞን፣ ቤንጃሚን ሼስኮን እና ማቲያስ ኩኛህን በማስፈረሙ የአጥቂ መስመሩን ማጠናከሩን እናስታውሳለን። አሰልጣኝ ሩበን አሞሪም ለወደፊቱ ቡድኑን ለመገንባትና የቡድኑን ጥልቀት ለመጨመርም በገበያው ላይ ተጨማሪ አማራጮችን ይፈልጋል። እንደ ፊሊንግ ያለ ተጫዋች ደግሞ በማነጣጠር ዩናይትድ ቀደም ብሎ ከፍተኛ ተሰጥኦችን ለይተው ለማስፈረምም ተጠቃሚ የሆኑት ሌሎች የአውሮፓ ክለቦች ስኬትን ለመድገምም ያለሙ ናቸው። የፊሊንግ በኦልትራፎርድ ያለው እድገት በመጀመሪያው በአካዳሚ ወይም ከ21 ዓመት በታች ቡድን ውስጥም ሊጀመር ይችላል። ከዚያም በሚቀጥሉት ጥቂት ዓመታት ደግሞ ወደ ዋና ቡድን የመቀላቀል እድሎችም ጭምር ሊኖሩት እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ቸልሲ ስሙ ከማርካ አንድሬ ቴሪሽቴገን ጋር እየተነሳ ነው። እንግዲህ ይህ ዝውውር ይሳካል ወይም ደግሞ ቼልሲ ያደርጓል ብሎ ማሰብ ከባድ ነው፣ ምክንያቱም የሚከተለው ፖሊሲ ያለ ወጣት ተጫዋቾችን በማስፈረም ላይ ነው። በትልቁ እንቅስቃሴዎችን የሚያደርጉት ከዛ በተጨማሪ ደግሞ ማይክ ሜኞን ማስፈረም ላይ ትልቅ ትኩረት እንደሚያደርጉ ይጠበቃል። ነገር ግን እንደወጡት ዘገባዎች ከሆነ ግን ማርካ አንድሬ ቴሪሽቴገንን የውሰት ዝውውር ለማስፈረም እየመረመሩ እንደሚገኝ ነው መረጃው የወጣው። የባርሴሎናው ግብ ጠባቂ እንግዲህ ለበርከት ላሉ ዓመታት የካታላኑ ክለብ የማያከራከር ቁጥር አንድ ኮከብ ሆኖ እንግዲህ ለበርካታ ጊዜያቶች ማገልገሉ ይታወሳል። 33 ዓመቱ ላይ ደርሷል፣ ጀርመናዊው ግብ ጠባቂና ባርሴሎና 25 ሚሊዮን ዩሮ የኤስፓኞል የቀድሞ ኮከብ የሆነውን ዮሐን ጋርሲያን ካስፈረመ በኋላ ባልተጠበቀ ሁኔታ ከዋናው ቡድን እንግዲህ እየገፉት እንደሚገኝ ነው። አሁን ላይ መረጃዎች እየወጡ እንደሚገኙ ዘገባዎችም እየወጡ የሚገኙት ይህ ደግሞ በካምፕ ኑ ያለው የግብ ጠባቂዎችን እንግዲህ ነገርን እንደገና እንዲታየም ያደርገዋል ተብሎ ነው የሚታሰበው። ይህ እንቅስቃሴ በክለብ ውስጥ አለመግባባት የፈጠረ ሲሆን፣ ቴሪስቴገንም ዘመኑ እያበቃ መሆኑን የሚጠቁም መልእክት ምክንያት እጅግ በጣም መበሳጨቱ ተነግሯል። በሮበርት ሳንቸዝ በስታንፈርድ ብሪጅ ያለው የረጅም ጊዜ ሁኔታ ላይ እርግጠኛ ለመሆን በቀጠለበት በዚህ ሰዓት ስካይ ስፖርት እንደዘገበው ቼልሲ ከፍተኛ ልምድና አመራር ወደ ግብ ክልሉ ለመመለስም የአጭር ጊዜ የውሰት ውልም እያሰበ ነው። የቼልሲ ፍላጎት መሰረቱ በአስፈላጊነትና በተፈጠረ እድል ነው። ኤድዋርድ ሜንዲ ከለቀቀ በኋላም እንግዲህ ሰማያዊዎቹ ወጣት የሆነውን የተከላካይ መስመርን ለማረጋጋት የሚያስችል መረጋጋትን የሚፈጥር በጣም ጥሩ ግብ ጠባቂን ሲፈልጉ ቆይተዋል። በፕሪምየር ሊጉ ያለው ግፊት ከባድ በሆነበት በዚህ ሁኔታ በራስ መተማመን ያለውና በቴክኒካል ጠንካራ የሆነ ግብ ጠባቂም የማጥቃት ሂደትን ሊለውጥ ይችላል። ቴሪስቴገን ለቸልሲ ይህንን ማቅረብ የሚችል ተስማሚ ተጫዋች ነው። ይህንን ዝውውር ብዙ ወጪ የሚጠይቅ የረጅም ጊዜ ቁርጠኝነት ሳይኖር ወዲያውኑ ደግሞ ጥራት ባለው ግብ ጠባቂ ያመጣል። እንዲሁም ደግሞ እንግዲህ ክለቡ የሮበርት ሳንቸዝን ሁኔታ እንደገና እንዲገመግም ያስችለዋል ተብሏል። ማርክ አንድሬ ቴሪሽቴግን ወደ ቸልሲ በውሰት መሄዱ የጥር ዝውውር መስኮት ዋነኛ ዜና ከመሆኑ ጉዳይ አንደኛው ሊሆን ይችላል ተብሎ ይታሰባል። ውሉ ወደፊት እንግዲህ መሄዱ በገንዘብና በተሰጡ ዋስትናዎች ላይ እየተመካ ቢሆንም፣ ምክንያቱም ቀላል ነው። ቸልሲ እየተገነባ ያለውን የተከላካይ መስመር የሚመራ እየተረጋጋ መሪ ያገኛል። ባርሴሎና ደግሞ ወደ ጋርሲያ በሚያደርገው ሽግግር ላይም ግልጸኝነትን ያገኛል። ሮበርት ሳንቼስ በመጀመሪያ ምርጫ ግብ ጠባቂ ከተደረገ በኋላ በስታንፈርድ ብሪጅ ወጥነት ያለው ብቃትን ማሳየት ተስኖታል። በቅርቡ ከማንቸስተር ዩናይትድ ጋርም በተደረገ ጨዋታ ግብ ጠባቂው በብሪያን ኤምቤሞ ላይ በሰራው የችኮላ ጥፋትም ቀይ ካርድ በማግኘቱ ቸልሲ በጨዋታው እንዳያሸንፍ ትልቅ ሚናን ተጫውቷል የሚል መረጃ ነው አሁን ላይ እየወጣ እንደሚገኝ ዘገባዎቹ የጠቆሙት። ቸልሲና ማንቸስተር ዩናይትድ የሌስተር ሲቲውን አጥቂ ጀረሚ ሞንጋን ለማስፈረም ፍላጎት ካላቸው ክለቦች መካከል ስማቸው እየተነሳ ነው። የ16 ዓመት ወጣት የክንፍ መስመር ተጫዋች በእንግሊዝ ከፍተኛ ግምት የሚሰጠው ሲሆን ብሩህ የወደፊት ጊዜ የሚጠበቀባል ተብሎ ይታሰባል። ይህ ወጣት አጥቂ በበርካታ ክለቦች የክትትል ፍላጎት ውስጥ ያለ እንደሆነ ጭምር ይነገራልና እሱን ለማስፈረም የሚፈልጉ ክለቦችም ቁጥራቸው በርከት ያሉ እንደሆኑ ነው የተነገረው። ከሌስተር ሲቲ ጋር እንግዲህ ውል መፈራረም እስከ 2026 ሰኔ ድረስ ብቁ አይሆንም። እስከዛ ድረስ መፈራረም እንደማይችል ይነገራልና ይህን የተመለከቱት ሁለቱ የእንግሊዝ ከፍተኛ ክለቦች ቸልሲና ማንቸስተር ዩናይትድ እነዚህን ሁኔታዎች እንግዲህ ተጠቅመው ተጫዋቹን ለማስፈርምም ትልቅ እንቅስቃሴን እያደረጉ ነው። በሌላ በኩል ለስተር ሲቲ በክለቡ እንዲቆይ ለማድረግና የፕሮፌሽናል ውል እንዲፈርም ለማግባባትም እስከ ሰኔ ወር ድረስም ለማቆየት ተስፋ ያደርጋሉ። ማንቸስተር ሲቲና ቶትንሃምም በዚህ ተጫዋች ላይ ፍላጎት እንዳላቸው ነው የሚነገረው። በተለይ በቲቢ አር ፉትቦል ላይ ግሬም ቤሊ እንዳነሳው ከሆነ የተጫዋች በትውልዱ በጣም ተሰጦ ተብለው ከሚታሰቡ ተጫዋቾች ወይም ደግሞ በጄኔሬሽኑ ከመጡ ታለንቶች መካከል አንደኛው ተደርጎ ይቆጠራል። በ16 አመቱ ብቻ በዚያው ውድድር ዘመን በፕሪሚየር ሊግ ትልቅ ተጽዕኖ ከፈጠሩት እንደ ሪዮ ኤንጎማህ ና ማክስ ዶመን ካሉ ተጫዋቾችም የበለጠ የዋና ቡድን ተሳትፎንም አድርጓል ብለው ነው በርካቶች እያነሱ የሚገኙትና በጣም ጥሩ ነገሮችን እንደሚያደርግ ጭምር ነው በርካቶች የሚያነሱት። ስለዚህ የተጫዋች በፕሪሚየር ሊጉ ተጫውቶ እንደነበረና የስኮላርሺፕ ከመፈረሙ በፊትም የቀረቡለትን ጥያቄዎች ውድቅ ማድረጉን መዘንጋት የለብንም ነው የሚለው መረጃው። እንግዲህ ፍላጎት ከፍተኛ ሆኖ ቀጥሏል እና እስከ ጥር ወር ድረስም ለመዞር ዝግጁ ሊሆን እንደሚችል እምነቱ አለ። ሌስተር ሲቲ በመደበኛነት በዋናው ቡድን የማሰልጠን እድሎችን መስጠት ለፕሮፌሽናል ውል መፈረም እስኪችልበት ጊዜ ድረስም እስከ ክረምት ድረስ እንዲቆይም እንደሚያሳምነው ተስፋ ያደርጋሉ። በዚያ ጊዜ ክለቡ አነስተኛ ካሳ ብቻ ከፍሎትም ከማጣት ይልቅ ተጫዋቹን መሸጥ ደግሞ በትልቁ ሊያለመው የሚችለው ጉዳይ ነው። ቸልሲና ማንቸስተር ዩናይትድ በቅርበ ጊዜያት ወጣት ተጫዋቾችን በማስፈረም ጉዳይ ላይ የተሳካላቸው እየሆኑ ነው። ለወደፊቱ ጠንካራ ቡድን ለመገንባትም ፍላጎታቸው ትልቅ ነው እና ጀረሚ ሞንጋ እንደ ሪያል ማድሪድ ባሉ ክለቦች የክትትል መረብ ውስጥም እንዳለ ጭምር ይነገራል። ና ይህ ተጫዋች 16 ዓመቱ ነው። ለረጅም ጊዜ የሚቆይ በጣም ጠንካራ ግዢ ነው። ትልቅ ኢንቨስትመንት ነው። ስለዚህ ትልልቆቹ ክለቦች በቀጣዮቹ ቀናትም በትልቁ እንቅስቃሴዎች እንደሚያደርጉባቸው ጭምር ነው የሚነገረው። ሌላኛው የምናነሳው ጉዳይ ከማንቸስተር ዩናይትድ የዝውውር ጉዳይ ጋር በተያያዘ ማንቸስተር ዩናይትድ በአማካይ ስፍራ ላይ የሚፈልጋቸው ተጫዋቾች ቁጥር በጣም በርከት እንዳሉ ነው የሚነገረው። ከዚህ በፊት የምናውቃቸው በማንቸስተር ዩናይትድ ስማቸው በትልቁ የተያዙ ተጫዋቾች እንዳሉ ሁሉ ሌሎችም ደግሞ በመጠኑ ስማቸው እየተነሱ የሚገኙ ተጫዋቾች አሉ። ከነዚህ መካከል ከሪያል ማድሪድ ብቻ ሁለት ስሞችን በተደጋጋሚ እንሰማለን። እነዚህ ተጫዋቾች ፌዴሪኮ ቫልቬርዴ አንደኛ ነው። ሌላኛው ደግሞ ኤድዋርዶ ካማቪንጋንም በተደጋጋሚ ጊዜ ስሙ እንሰማዋለን። ዩናይትዶች ምናልባት ኤድዋርዶ ካማቪንጋን ለማስፈረም ተስፋ አላቸው። ከፌጂያስ የወጣ ዘገባ እንደሚያመለክተው የ22 ዓመቱ አማካይ አሁን በፕሪምየር ሊጉ ክለብም ቅድሚያ የሚሰጠው የዝውውር ኢላማ እንደሆነ ይነገራል። ዝውውሩን ለማጠናቀቅም እስከ 80 ሚሊዮን ዩሮ አካባቢ ድረስም መክፈል ይኖርባቸዋል የሚል አይነት ሀሳብ ነው እየወጣ የሚገኘው። ሪያል ማድሪድ ለተጫዋቹ ዝቅተኛ ዋጋ ያላቸው ጥያቄዎችን እንደማያስተናግድ በግልጽ ያስታውቋል። ማንቸስተር ዩናይትድም ይህንን ገንዘብ ለመክፈል ምናልባት እንግዲህ ፍቃደኛ ይሆናሉ ወይ በቀጣይ የሚታይ ጉዳይ ነው። ካማቪንጋ ግን ከሊቨርፑል ጋርም ስሙ በደንብ የሚነሳ ተጫዋች ነው። ሊቨርፑል ለተጫዋቹም የተለያዩ ገንዘቦችን ለመክፈል ይችላል የሚሉ ደግሞ ስሞች ደግሞ ሲነሱ እንደነበር የምናስታውሰው ነው። የተለዋዋጭነት ችሎታው ያለው የፈረንሳይ ብሔራዊ ቡድን ተጫዋችም ዝውውሩን ማጠናቀቅ ከቻሉ እጅግ በጣም ልዩ የሆነ ግዢ ይሆንላቸዋል ተብሎ ይታሰባል። በመሀል ሜዳ ላይ የበለጠ ጥራትና የተጫዋች ብዛትም ወይም ደግሞ ስኳድ ደብዝንም ያሰፋላቸዋል። እናም ካማቪንጋ ለዚህ ሚና ደግሞ በጣም የተፈጠረ አይነት ተጫዋች አድርገው ይመለከቱታል። ካማቪንጋ በመሀል ሜዳ ላይ የትኛውን ቦታ መጫወት የሚችል ሲሆን በክንፍ አካባቢ እንደ ክንፍ አጥቂ ወይንም ደግሞ እንደ ተከላካይም ሆኖ መጫወት ይችላል። ፉልባክ አድርገው ሲጠቀሙት እናስታውሳለን ካርሎ አንቸሎቲ እና በዛ ቦታ ላይ መጫወት ይችላል። ስለዚህ ሻቪያኑን ዘብ በቅርቡ በዚህ ቦታ ላይ ባሳየው ጠንካራ ብቃት ምክንያትም እጅግ በጣም ጥሩ የሚባል ተጫዋች እንደሆነ ጭምር ገልጾለት ነበርና ይህ የፈረንሳይ ብሔራዊ ቡድን ተጫዋች ገና በጣም ወጣት ነው በአሰልጣኝነትና በልምድ ደግሞ በጣም የሚሻሻል አይነት ተጫዋች ነውና ለረጅም ጊዜ ለማንቸስተር ዩናይትድ ቁል ተጫዋች ሆኖ ማገልገል ይችላል። ምናልባት የሚዘዋወር ከሆነ ለሱ የዝውውር ጥያቄ ያቀረቡት እንደሆነ ግን ማየቱ አስደሳች እያደርገባል። ለክለቡ የፋይናንስ አቅም የመሸጫ ዋጋውም ተመጣጣኝ ይሆናል ተብሎ ይታሰባል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ ተጫዋቹን ወደ እርሱ እንዲመጣ ማሳመን ይኖርበታል። ምኞቱን ለማሳካት የሚረዳው ፕሮጀክትም እንዳላቸው ሊያሳምኑት ይገባል ተብሎ ነው የሚታሰበው። ያ ሁለት ዓመቱ ተጫዋችም በሙያ ዘመኑ ትልልቅ ዋንጫዎችን ማሸነፍ ይፈልጋል። እናም ዋንጫዎችን ማግኘት ደግሞ ወደሚችልበት ክለብ ብቻ ለመቀላቀልም ይፈልጋል። ወደ ኦልትራፎርድ ለመዛወርም ዝግጁ ይሆን እንደሆነ ማየቱ አስደሳች ያደርገዋል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሊቨርፑል የኢኳዶር ብሔራዊ ቡድን ተከላካይ የሆነው ጆኤል ኦርደኖዝን ከክለብ ብሩሽ ለማስፈረምም የተከላካይ መስመሩን ለማሻሻልም እየፈለገ ነው። የ የሀያ አንድ አመቱ የመሃል ተከላካይ ለቤልጅየሙ ክለብ ጥሩ ብቃትን እያሳየ ሲሆን ሊቨርፑል ኦርዶኔዘን የተከላካይ ክፍሉን ለማሻሻልም እንደ አማራጭ ይመለከተዋል ነው የተባለው። በዚህ ውድድር ዘመን በኋላም በኩልም ተጋላጭ ሆነው ታይተዋል። እናም የፈረንሳዩ ብሔራዊ ቡድን ተጫዋችም ኢብራሂማ ኮናቴ በቅርቡ ነፃ ወኪል ወይም ፍሪ ኤጀንት ስለሚሆን ሊቨርፑል ያለሱ ለመቀጠል ደግሞ እቅዶችን እያቀዱ እንደሚገኙ መረጃዎቹ ወጥተዋል። የ21 ዓመቱ የኢኳዶር ብሔራዊ ቡድን ተጫዋች በጣም ጥሩ ተጨማሪ ተጫዋችም ሊሆን ይችላል። በቤልጅየምም ራሱን አረጋግጧል። እንዲሁም ከሀገሩ ብሔራዊ ቡድን ጋርም በዓለም አቀፍ ደረጃም ጥሩ ብቃትን አሳይቷል። ኦርዴኔስ ከዚያ ቀደም ልዩ ችሎታ ያለው ተጫዋች ተብሎም ተገልጾለት ያውቃል። ለእንግሊዝ እግር ኳስ የሚያስፈልገው አካላዊ ጥንካሬና ቴክኒካዊ ብቃትም ጭምር እንዳለው ነው የሚነገረው ና ሊቨርፑል ለሱ ትልቅ ገንዘቦችን ለመክፈል ደግሞ ይፈልጋሉ ተብሎ ይታሰባል። እንደ መረጃዎቹ ከሆነ ሊቨርፑል ለተከላካዩ እስከ 50 ሚሊዮን ዩሮ አካባቢም ለመክፈል ፍቃደኛ ይሆናል ተብሏል። በተጨማሪም በአመት ደግሞ ወደ 4 ሚሊዮን ዩሮ አካባቢ በላይም የሆነ ከፍተኛ ደሞዝንም ለመስጠት ምናልባት ዝግጁ ይሆናሉ ተብሎ ይጠበቃል። ተከላካዩ የፕሪሚየር ሊጉን ሻምፒዮን ክለብ የመቀላቀል ሀሳብ ይሰበዋል። ለሱ ደግሞ ትልቅ እድል የሚሆን ሲሆን በእንግሊዝ ራሱን ለማረጋገጥም ይፈልጋል። የቀረበው የገንዘብ መጠን ለተጫዋቹ በጣም ፈታኝ ነው። ክለቡ የቀረበውን እንግዲህ የ40 ሚሊዮን ዩሮ ጥያቄም ለመቀበል ፍቃደኛ ይሆን እንደሆነ የሚለው ወደፊት የሚታይ ጉዳይ ነው። ሊቨርፑል ዝውውሩን በጥር ወር እንዲያጠናቀቅም መጣር ይገባዋል። በቅርብ ሳምንታት በአስደንጋጭ አቋም ላይ የነበሩ ሲሆን የውድድር ዘመናቸውን ወደ ትክክለኛው መንገድ ለመመለስም ይፈልጋሉ። በጥር ወር ትክክለኛ ተጫዋቾችን ማስፈረም በጠንካራ ሁኔታ እንዲመለሱም ሊረዳቸው እንደሚችል ጭምር ነው መረጃዎቹ እየወጡ የሚገኙት። ቸልሲ የደሞዝ ክፍያውን ለመቀነስና እንደ ማሎ ጉስቶ ያሉ የማይፈለጉ ተጫዋቾችን ለማስወገድ እየፈለገ ነው። ማሎ ጉስቶ ክለቡን ለቆ ሊወጣ ይችላል። እናም የጣሊያኑ ክለብ ዩቬንቱስ እሱን ለማስፈረምም የ50 ሚሊዮን ዩሮ ጥያቄ እያዘጋጀ ነው። ባየር ሚኒክም በቅርብ ወራት ውስጥ በማሎ ጉስቶ ላይ ስማቸው ተይዞ ተነስቶ ነበር። ከፌጂያስ የወጣ ዘገባ እንደሚያመለክተው ቸልሲ ፈረንሳዊውን ተከላካይ ለመሸጥም ዝግጁ ነው። ሁኔታው እንዴት እንደሚዳብር የሚታይ ይሆናል። ጉስቶ ለቸልሲ መተካትም የማይቻል ንብረት አይደለም። በ50 ሚሊዮን ዩሮ መሸጥ ከቻሉ ለለንደኑ ክለብም ምክንያታዊ እርምጃ ሊሆን ይችላል ተብሎ ነው የሚታሰበው። ወደ ጣሊያኑ ክለብ የመቀላቀል እድል ለፈረንሳዊው ተከላካይ አስደሳች ሊሆን ይችላል። ዩቬንቱስ በዓለም ላይ ካሉ ትልልቅ ክለቦች ውስጥም አንደኛው ነው። እናም በከፍተኛ ደረጃ ለመወዳደርም የሚያስችል መድረክም ሊሰጡት ይችላሉ። ለቼልሲ በመደበኛነት የጀማሪ ተጫዋች ስላልሆነም ለመልቀቅ ሊወስን ይችላል ተብሎ ይታሰባል። ለጣሊያን እግር ኳስ የሚያስፈልገው ቴክኒካዊ ብቃት እንዳለው ምንም ጥርጥር የለውም። እናም በዩቬንቱስም ጥሩ ብቃት ሊያሳይ ይችላል ዝውውሩም በሁሉም ወገኖች ተስማሚ ሊሆን እንደሚችል ነው እየተናገረም የሚገኘው የ22 አመቱ ተጫዋች ጥራት ያለው ተጫዋች መሆኑ አያጠያይቅም ሆኖም ግን በእንግሊዙ ክለብ ውስጥም ወጥነት የጎደለው ሆኖ ቆይቷል ቸልሲ ራሱን እንግዲህ ቢሸጥ እና ገቢውን ወደ ተጫዋቾች ቡድን ኢንቨስት ቢያደርግም ምክንያታዊ ይሆናል። በቅርብ ጊዜ በተደረጉት የዝውውር መስኮቶችም ቡድኑን ለማሻሻል ጥሩ ሰርተዋል። ነገር ግን የሊግ ዋንጫን ወይም ደግሞ የዩኤፋ ቻምፒየንስ ሊግን ለማሸነፍ በሚያስፈልገው ደረጃ ላይ ግን በጭራሽ አይደሉም። በክለቡ ያላቸው ወጣት ተሰጦችም በተጨማሪ እንግዲህ ያስፈልጋቸዋል ተብሎ ይታሰባልና የ22 ዓመቱን ተጫዋች ለመሸጥም ለወደፊቱ ቡድኑን ለማሻሻል በእርግጠኝነት ይረዳቸዋል በቅርብ ጊዜም ደግሞ ይህንን ተጫዋች ደግሞ ለማስፈረም የሚፈልግ እንቅስቃሴ ይኖራል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ደግሞ የማንቸስተር ዩናይትድ በጥር ዝውውር መስኮት የመሀል ሜዳውን ለማሻሻል እየፈለገ እንዳለ ይታወቃልና ኮነር ጋላገርን ከአትሌቲኮ ማድሪድ ለማስፈረም አሁንም እያሰቡ እንዳለ ነው መረጃዎች የሚወጡት። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች በቅርብ ወራትም ወደ ፕሪምየር ሊግ ከሚደረግ ዝውውር ጋር ስሙ ሲነሳ እንደነበር የምናስታውሰው ጉዳይ ነው። እና በክረምትም የዝውውር መስኮት ወደ እንግሊዝ እግር ኳስ በተለይ ወደ ማንቸስተር ዩናይትድም ተመልሶ በሰፊው ይጫወታል ተብሎ ታስቦ ነበር። ከዚህ በፊት በቸልሲና በክሪስታል ፓላስ ስለተጫወተው ወደ እንግሊዝ እግር ኳስ ይመለሳል ተብሎ ታስቦ ነበር። አሁን ግን ማንቸስተርነትን ለጋላገር ጥያቄ ለማቅረብ ዝግጁ እንደሆነ የሚያሳዩ ነገሮች አሉ። እንደ ዘገባዎቹ ከሆነ ዝውውሩን ለማጠናቀቅ 60 ሚሊየን ዩሮ ወይም ደግሞ 54 ሚሊየን ፓውንድ አካባቢ ለማቅረብም ዩናይትዶች ፈቃደኛ ሊሆኑ ይችላሉ። አትሌቲኮ ማድሪድ ከፍተኛ የሆነ አቅርቦት ካልቀረበለት በስተቀር በጥር ወር ይህንን ተጫዋች ቁልፍ ተጫዋቻቸውን ማጣት አይፈልጉም። ይህ የ60 ሚሊዮን ዩሮ ጥያቄ ሲቀርብ ግን እንዴት ምላሽ እንደሚሰጡ ማየት አስደሳች ያደርገባል። ማንቸስተር ዩናይትድ በመሃል ሜዳው ላይ ተጨማሪ ጥራትና የተጫዋቾች ጥልቀትን ይፈልጋል እናም ደግሞ የ25 ዓመቱ ተጫዋችም ተስማሚ ግዢ ይሆናል ሊጉን በሚገባ ያውቀዋል፣ እናም ፈጣን አስተዋጽኦችን ማድረግ ይችላል። ማንቸስተር ዩናይትድ የአካል ብቃቱንና በመሀል ሜዳ ያለውን ጠንካራ ስራ ይፈልገዋል፣ እናም ኮነር ጋላገር ጥራት ያለው ተጨማሪ ተጫዋችም ሊሆን ይችላል። ወደ ማንቸስተር ዩናይትድ መሄድ ለኮነር ጋላገር ተስማሚ ሊሆን ይችላል ተብሎ ነው የሚታሰበው። አማካዩ በስፔኑ ክለብ ውስጥም መደበኛ የመጫወቻ ጊዜያቶችን ለማግኘት እየተቸገረ ነው፣ እናም ወደ ፕሪሚየር ሊግ ደግሞ መመለስም ሊያስብበት ይችላል። ማንቸስተር ዩናይትድ አስደሳች ፕሮጀክትም እንዲሁ ደግሞ አለው። እናም በክረምቱ ደግሞ አስደናቂ ግዢዎችን አድርጓል። በቅርብ ሳምንታትም መሻሻል አሳይተዋል። እናም ተጫዋቹ እሱን ለመቀላቀልም ሊፈተን ይችላል ተብሎ ነው የሚታሰበው። ምንም እንኳን ማንቸስተር ዩናይትድ ለዋና ዋንጫዎች በመደበኛነት መወዳደር ባይችልም፣ በዓለም ላይ ካሉ ግን ታላላቅ ክለቦች አንደኛው ነው። እናም ከእነርሱ ጋር የመጫወት እድል መተው ከባድ ሊሆን ይችላል። በተለይም መደበኛ የመጫወት እድሎችን ለመስጠትም ፈቃደኛ ከሆኑ ምናልባት ኮነር ጋላገር ሊመጣ የሚችልበት እድሉ እንዳለው ነው የተገለጸው። ቼልሲ በጠሬ ተጫዋቾች የዝውውር መስኮት ድዌን ለማስፈረም ፍላጎቱ አላቸው። የ23 ዓመቱ ተጫዋች ለፈረንሳይ ክለብ ስትራስቡርግ ነው እየተጫወተ የሚገኘው። ከፉትቦል ኢንሳይደር የወጣው መረጃ እንደሚያሳየው ከሆነ ሁለቱን ክለቦች በብሎኮ የሚተዳደሩ እንግዲህ አስተዳደር ውስጥ የሚተዳደሩ ናቸው። ስትራስቡርግ በፈረንሳይ እንዲሁ ደግሞ ቸልሲ በእንግሊዝ የሚገኙት እነዚህ ሁለት ክለቦች በአንድ አስተዳዳሪ ስር እንደሚተዳደሩ የሚታወቅ ጉዳይ ነው። ስለዚህ ደግሞ ስትራስቡርግ ውስጥ የሚጫወተውን ጉዌላን ዱዌን ለማስፈረም ቸልሲ በጣም ቀላል ይሆንላቸዋል ተብሎ ነው የሚታሰበው። ስለዚህም ደግሞ ቸልሲ ለዚህ ተከላካይ ስምምነት መደራደር በጣም ቀላል ሆኖ ነው የሚታየው። ፒተር ኦርክ እንደተናገረው በግልጽ እንደሚታየው ቸልሲ ከስትራስቡርግ ጋር ባለው ግንኙነት ምክንያት ምናልባትም ቀዳሚው ክለብ ይሆናል ይህንን ተጫዋች ለማስፈረም በጣም በግንባር ቀደምትነት ይኖራል ተብሎ ይታሰባል። በአሁኑ አቋሙ እንግዲህ ለዚህ ተጫዋች ምናልባትም 20 ና 25 ሚሊዮን ፓውንድ መካከልም ሊያስፈልግ እንደሚችል ይታመናል። ከፈረንሳዩ ክለብ ጋርም እስከ 2029 ድረስ ነው ይህ ተጫዋች ውል ያለውና የመሸጥ ግዴታ የለባቸውም ስትራስቡርጎች በጣም ረጅም ጊዜ ኮንትራት ስላለው ስለዚህ ዋጋውን ከፍ አድርገው ሊጠሩ እንደሚችሉ ጭምር ይታመናል። ቼልሲ በፉልባክ ቦታዎች ላይም ተጨማሪ ጥራትና የተጫዋቾች ጥልቀትን ለመጨመርም እየፈለገ ነውና ተጫዋች ለረጅም ጊዜ የሚሆን ጠንካራ ኢንቨስትመንት ይሆናል። በፈረንሳይ ብቃቱን አሳይቷል ና በእንግሊዝም ጥሩ ነገር የማድረግ ችሎታ አለው። ወደ ፕሪምየር ሊግ የመሄድ ዕድሉም ለእሱ በጣም አስደሳች ያደርገዋል ተብሎ ነው የሚታሰበው። በእንግሊዝ መደበኛ እግር ኳስ ጨዋታን ማግኘት ብቃቱን የበለጠ እንዲያሻሽል ና ያለውንም እምቅ ችሎታ እንዲያሟላ ይረዳዋል። ቸልሲ በዓለም ላይ ካሉ ትልልቅ ክለቦች መካከልም አንደኛው ነው ና ባለፉት ጊዜያትም ወጣት ተጫዋቾችን በማጎልበቱ ረገድም በጣም ጥሩ ነገሮችን እንደሰሩ የምናውቀው ነው። በእድገት ውስጥም ቁልፍ ሚናል ሊጫወቱ ይችላሉ ተብሎ ይታሰባል ና ይህንን ተጫዋች ለማስፈረም ቸልሲ በትልቁ እንቅስቃሴዎችን ያደርጋል ተብሎ እንደሚታሰብ ነው መረጃው የወጣው። የቶትንሃም የክረምት የዝውውር ውልም ሻቪ ሲሞንሰን በፕሪምየር ሊጉ ያለውን የአካል ብቃትና የጨዋታ ፍጥነትን መቋቋም እየከበደው እንደሆነ ታምኗል። ከሆላንድ እግር ኳስ ጋዜጠኛ በወጣው መረጃ መሰረትም ትልቅ ትችት ቀርቦበታል። የተጫዋች የሆላንድ ብሔራዊ ቡድን ተጫዋች ቸልሲን ለማስፈረም ያደረገው ሙከራ ሰሜን ለንደኑ ክለብን ካመራ በኋላ እንግዲህ ቸልሲ ያልተጠበቀ ነገር ገጥሞታል። ቸልሲ በተለይ ይህንን ተጫዋች ለማስፈረም በጣም ትልቅ እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ነው። በመጨረሻ ግን እንግዲህ በቶትናም መነጠቃቸው የተጫዋች የምናስታውሰው ጉዳይ ነው። ይሁን እንጂ የ22 ዓመቱ ተጫዋች ግን ወደ እንግሊዝ ከደረሰ በኋላ ግን በቶማስ ፍራንክ ስር በቶትናም ያለው ቆይታ በዝግታ ነው የጀመረው። የሻቪ ሲሞንስ ብቃቶች አሁን ላይ የተደበላለቁ አስቴቶችን እየሳቡ ነው። በርካታ ተንታኞች የእንግሊዝ እግር ኳስን ጥንካሬ መቋቋም ይችል ይሆን የሚሉ ጥያቄዎችን እያነሱ ነው። እንዲሁ ደግሞ ሌሎች ዘገባዎች ደግሞ በተለይ ፖድካስቶች ላይ ሲወጡ ደግሞ ጋዜጠኛ እንደተናገረው ከሆነ በስፐርስ ስር ለምን ዝቅተኛ ብቃት እያሳየ እንደሆነ በትክክል ለመግለጽም ከባድ እንደሆነና ከቡንደስሊጋር ጋር ያለው የአቋም ለውጥ ደግሞ በጣም ከባድ እንደሆነ ጭምር ነው የጠቆመው አስቴቶቹ እንግዲህ እንደሚያሳዩት ከሆነ በሻቪ ሲሞንስ የቴክኒካል ችሎታ እና በእንግሊዝ ከፍተኛ ዲቪዥን ባለው የአካል ብቃት መካከል ያለው ልዩነትን ያተኮረ ነበር ብለዋል። እሱም ሲናገር እሱ በኔዘርላንድ ብዙ ጊዜም የራሱን ዘዴ የሚጠቀም ድንቅ ተጫዋች ነው። በጀርመንም ጥሩ ነገሮችን አሳይቷል። ነገር ግን በእንግሊዝ በአካል በጣም ጠንካራ ናቸው። የእንግሊዝ ሊግም ከተመለከቱና ወደ ሌላ ሊግም ከተቀየሩ ፍጹም የተለየ ነው። አንጋፋው ጋዜጠኛ የሲሞንስ ትግል በቀጥታ የዚህ ጥንካሬ ለውጥም ውጤት ነው ሲልም ተከራክሯል። አክለውም የድርጊቱን ፍጥነት መከታተል እንደማይችልና በአካል ደካማ እንደሆነም ማየት ይቻላል። ቲያኒ ራይንደርስ ግን ያ ችግር የለበትም። እርሱ ቀድሞውኑ በማንቸስተር ሲቲ ግንባር ቀደም ተጫዋች አንደኛው ነው። ቀደም ባሉት ጊዜያት ጥሩ ቴክኒክ ያለው ቀጭን ተጫዋች በቀላሉ ራሱን ችሎ መቆምም ይችል ነበር። ቴክኒክ ከአሁን በኋላ እንግዲህ በበኩሉ አስተዋጽኦችን ለማድረግ የሚፈልገው ብቸኛው ነገር አይደለም። በከፍተኛ ደረጃ የአካል ብቃት ጥንካሬም በእንግሊዝ ፕሪምየር ሊግ በጣም አስፈላጊ ነው። ሻቪ ሲመንስ እንግዲህ ፕሪምየር ሊጉን ከጠበቀው በላይ ፈታኝ የሆኖበት አግኝቶታል። ሲሞንስ በኤርዲቪዚየም ሆነ በቡንደስሊጋው የፈጠራ ኃይል ቢሆንም በእንግሊዝ ያለው የጨዋታ ጥንካሬና የአካል ብቃት ከፍ ማለት በግልጽ ፈትኖታል። የፕሪምየር ሊግ የማያቋርጥ ፍጥነት ብቃትም እንዲሁ ደግሞ ጭምር ይነገራል። የአካል መቋቋም ወይም ፊዚካል ሬዚስታንስ ይጠይቃል። ይህም ደግሞ ሆላንዳዊው ገና እያዳበረ የሚመጣው ነገር ነው። ምንም እንኳን በጅማሬው ላይ ትግል እያደረገ ቢሆንም ቶተንሃም የቀድሞውን የፒኤስቪ አይንድሆቨን እና የአርቢ ለብዚሽን ኮከብ ከጊዜ ጋርም እንደሚላመድም ሙሉ እምነት እንዳለው ነው የሚነገረው። የእሱ የቅርብ ጊዜ ኳስ ቁጥጥር ራዕይና ተለዋዋጭነትም ከእንግሊዝ እግር ኳስ ፍላጎቶች ጋር ከተለማመደ በኋላ ከስፐርስ የረጅም ጊዜ ፕሮጀክት ቁልፍ ሰው ሊያደርገው ይችላል ተብሏል። የሶን ሂንግ ሜን ተፈጥሯዊ ተተኪ ተብሎ የሚታየው ሲሞንስ ነገር ግን እስካሁን ድረስ ያንን ነገር ማሳየት እንዳልቻለና የተወዳጁ የእንግሊዝ ፕሪምየር ሊግ ከባድ እንደሆነበት በአካላዊ ጥንካሬ በተለይ እየተነገረ ይገኛል። ማንቸስተር ዩናይትድ ሁለቱንም ተጫዋቾች ማለትም ጆሹዋ ዘርክዚንና ኮቢ ማይኖን በአሰልጣኝ ሩበን አሞሪም ስር ውስን የመጫወቻ ጊዜን ቢያገኙ በዚህ ጥር ወር በኦልድ ትራፎርድ ለማቆየት ግን ቁርጠኛ እንደሆኑ እየተነገረ ነው። ዘሰን እንደዘገበው ከሆነ ፖርቱጋላዊው አሰልጣኝ በአፍሪካ ዋንጫው ምክንያት እንግዲህ የሚፈጠሩ ክፍተቶችን ለመሸፈን የእነዚህ ተጫዋቾች የግድ መኖርን ይፈልጉታል። ቁልፍ የቡድኑ አባላት በውድድሩ ላይ አገራቸውን ለመወከል ስለሚሄዱበት ዩናይትድ በብዙ ውድድሮችም ወጥነትን ለማስጠበቅ ሲሉ የቡድን ጥልቀት አሁንም ባላንስ አድርጎ መቆየት የግድላቸዋል ተብሎ ነው የሚታመነው። የማንቸስተር ዩናይትድ ሁለቱ ተጫዋቾች የመጫወቻ ጊዜያቶችን ለማግኘት ተቸግረዋል። በተለይ ግን ሰሞኑን ጆሹዋ ዝርክዚ በተለይ በማቲያስ ኩኛ ጉዳትና በቤንጃሚን ሸስኮ ጉዳት ምክንያት እድሎችን ማግኘት እንደቻለ እየተመለከተና ኮቢ ማይኖ ግን ተመሳሳይ አይነት መንገድ ነው እስካሁን ድረስ እየተከተለ ያለ ወይም ደግሞ እድል እየተሰጠ የሚገኘው ምናልባት በጨዋታዎቹ የመጨረሻው ደቂቃዎች ላይ ካልሆነ በስተቀር አሁንም እድሎችን ማግኘት እንዳልቻለ ነው እየተመለከተን የምንገኘውና ዘርክዚና ኮቢ ማይኖ ሩበን አሞሪም ክለቡን ከተረከቡ በኋላ በመጀመሪያው ቡድን የመጫወት እድል ለማግኘት ቢቸገሩም በሚቀጥሉት ወራት ግን ለቡድኑ ያላቸው ጠቀሜታ በከፍተኛ ደረጃ እንደሚያድግ በርካቶች ያምናሉ። በተለይ የቤንጃሚን ሸስኮ እና የማቲያስ ኩኛ መፈረም የዝርክዚ በዚህ ውድድር ዘመን የመጫወቻ ጊዜን ለማግኘት በጣም እንዲቸገረ እንዳደረገው የሚታመን ነው። እንግዲህ የክለቡ የጎላ ታለንት ካላቸው ወጣት አካዳሚ ተመራቂዎች አንዱ የሆነው ማይኖ በሩበን አሞሪም መሪነት ማደጉን ቀጥሏል። ምንም እንኳን በመሃል ሜዳ ላይ ከካሴሜሮ፣ ሜሰን ማውንት፣ ብሩኖ ጋር ያለው ፉክክር ጠንካራ ቢሆንበትም፣ ሜኖ ግን ለዩናይትድ የረጅም ጊዜ ፕሮጀክት ወሳኝ አካል እንደሚሆን ግን ይታመናል። የአሰልጣኝ ሁለቱን ተጫዋቾች የማቆየት ጥብቅ አቋም ክለቡ አፍሪካ ዋንጫ ምክንያት ከሚገጥመው የተጫዋቾች እንግዲህ እጥረት የመነጨ ነው ተብሏል። ዩናይትድ በውድድር ወቅትም ብሪያኒን ቤሞን ለካሜሮን ብሔራዊ ቡድን አማዲያሎ ለአይቮሪኮስት ብሔራዊ ቡድን ኑሱር ማዝራዊን ደግሞ ለሞሮኮ ብሔራዊ ቡድን ለበርካታ ሳምንታት አሳልፎ እንደሚሰጥ ይታወቃል። እነዚህ ቁልፍ ተጫዋቾች ለአጥቂና በተከላካይ መስመር ላይም የሚፈጥሩት ክፍተት እንዳለ ሆኖ ሩበን አሞሪም በፕሪምየር ሊጉና በኤፌካፕ ውድድሮችም ጨምሮ የጨዋታ መርሃ ግብሩ በበዛበት ወቅት ላይ ቡድኑን በበቂ አማራጭም ሳይኖረው መተው አይፈልጉም። የአፍሪካ ዋንጫ መቅረቶች እንግዲህ የዩናይትድ የቡድን ጥንካሬን የሚፈትን ይሆናል ተብሎ እንደሚታሰብ ነው መረጃዎቹ እየወጡ እንደሚገኙ ዘገባዎቹም የጠቀሙት። ውድ ቤተሰቦቻችን ከፎር ባህሩ የዩቲዩብ ቻናላችን የዝውውር ጉዳዮችን ያነሳንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፎአድ ባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ስፖርታዊ ጉዳዮችን ያነሳንበት ፕሮግራማችን ደግሞ ይህንን ነበር የሚመስለው። ስላደመጣችሁን እጅግ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችንም እንደተለመደው የተለያዩ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። አብራችሁኝ ለነበራችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለው ፎአድ ባሮ ፕሮግራሙን መራው። መልካም ጊዜ እንደሆነላችሁ ነው በአክብሮትም የምመኘው።